ከዚህ በኋላ እኔ የትም አልሄድም። ስለዚህ ከዚህ በኋላ ግን ጓደኛዬ ተብዬዋ ማለት ነው የተደዳደለ ኑሮዬን ስላፈነቃቀልሽኝ፣ ሀሳቤን ሁሉ ስለሰረቅሽኝ፣ ከዚህ በኋላ ስልኬ ላይ አውሮፕላንማ በዚህ ጋር ሲያልፍ ማለት ነው ወይ የዛሬ ሁለት ወር የዛሬ ሶስት ወር ኮኔ መሄድ ባለው እኔ መሄጄ በቃ ሀሳቤ ሁሉ እንደዚህ ነውና ማለት ነው። እና እኔ በአሁኑ ሰዓት ራሴ ላይ እንደልክ እነዚህ ቀጥ ብዬ ባልቆም ኖሮ ገደር ሰዳኛለች። እኔ ሄጅ አለሁ፣ ለሀገራችሁ በሰላም ያብቃችሁ። በዛ ላይ ደግሞ አሁን በባህር ለምትሄዱት በሰላም ያስገባችሁና ሀሳባችሁን ሙሉ ያርግላችሁ ለማለት ወዳለሁ። ወደጅዬ እዳቻለ ቻ የቻናል ቤተሰቦች ሰላም ለእናንተ ሆ እንደምን አላችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ተመልካቾች ሰሞኑን የምሰራው ቪዲዮ አብዛኞቻችሁ መነጋገር ይሆኗል ማለት ነው። አብዛኞቻችሁ ሀረጌ ለምንድን ነው እንደዚህ የምትወስኚው? አንዳንዶቻችሁ ደግሞ በቃ ሂጂ ላላችሁኝ ሰዎች ያው እንግዲህ እኔ አስቤው አይደለም። በነገራችን ላይ ማለት ነው እንደነገርኳችሁ ከሆነ ጓደኛዬ ናት በቃ ሂጂ ተለወጪ፣ ለምን እዚህ ጊዜሽን ታሳልፊያለሽ? ምናምን ስት ላይ በቃ እኔም የእሷ ምክር ሰምቼ የእውነት መስሎኝ እኔም በቃ በጣም ይሄን ሰሞን የማስበው ሁሉ ነገር በቃ እንዴት አድርጊ ላስረዳችሁ። ብቻ ሀሳብ ውስጣችሁ ሀሳብ ሲኖርባችሁ ያን ነገር ብቻ ነው የምታስቡት ማለት ነው። ይህን መቼም ሰው ሆኖ የማያስብ የለም እና ይህን ሰሞን በጣም የማስበው እንደዛ አይነት ሀሳብ ነበር እና ዛሬ ደግሞ ቆም ብዬ ሳስበው በቃ ልክ እንደዚህ ቆሜ ሳስበው፣ ታውቃላችሁ ምንም እና ምንም እንደማይሆን ተረዳው ማለት ነው። ለምን እሷም ልጅ ትታን ሄደችው ምናምን ምናምን እና በቃ እየነገረችኝ ሁሉ እውነት መስሎኝ፣ እኔም እንደምሄድ በቃ እንደምሄድ ሙሉ ተስፋውኝ ሙሉ መቶ ፐርሰንት ተማምኜበት ለእናንተ አስተላልፌላችሁ ነበር፣ ከአንድም ሁለት ቪዲዮ ማለት ነው። እና ግን ዛሬ ደግሞ ሀሳብ ያልሞተ ሰው ብቻ ነው የሚቀይረው። ሀሳቤን ቀይሬያለሁ። እኔ ከዚህ በኋላ ከልጆቼ ጋር አልነጠልም፣ ከዚህ የትም አልሄድም። በቃ ይሻለኛል እዚህ ጫካ ውስጥ እዚህ በዛፍ ተጠልሎ ብቻ ነጻነት የሚባለውን ነገር የምታዩት እዚህ ኢትዮጵያ ውስጥ ብቻ ነው። እና አሁን ላይ ሳስበው እዚህ ሀገር ኖሬ ልጅ አፍርቼ ትዳር መስርቼ ደግሞ እንደገና ማዳም ቤት መግባቱን ሳስበው ከበደኝ እና ሀሳቡን የማይለውጠው የሞተ ሰው ብቻ ነው እና በጓደኞቻችሁ ጓደኛ መክሯችሁ የምትወዱት ሊሆን ይችላል፣ የምትጠሉት ሊሆን ይችላል። በነገራችን ላይ እንደዚህ የሚመክራችሁ ሰው ምናልባት በጣም ስለሚያስብላችሁ ሊሆን ይችላል። ግን እኔ አሁን ላይ ግን የተረዳሁት ምን እንደሆነ ታውቃላችሁ? ይቺ ልጅ ለእኔ መጥፎ ነገር አስባ ነው። ከሶስት ልጆቼ ልታለያየኝ ነበረ። ገባችሁ አይደለ? እኔ ቤት አመቻችልሻለሁ፣ አንቺ ብቻ ፓስፖርትሽን ብቻ ማሳደስ ብቻ ነው የሚጠበቅብሽ። እና የማሳደሻ ራሱ ይሄ በሁለት ቀን ወይ በአምስት ቀን ውስጥ የሚያልቀው ሀያ አምስት ሺህ ብር አለ እሱን ራሱ እልክልሻለሁ ምናም ብላይ እኔ ደግሞ ይህን ሰሞን መታወቂያ ስለሌለኝ ብቻ ወደ አዲስ አበባ መሄዳቸዋልኩ ማለት ነው። እና መታወቂያ ሁሉ አዝዤም አሁን ነገ ማክሰኞ ነበር የሚመጣው። ብቻ በአጠቃላይ ግን እንደምሄድ ይህን ሰሞን ቤቱን እንዴት እንዳስጠላኝ ልጆቼ ከልጆቼ ጋር መሉ ጭንቅ ነው የሚለኝ። ማለት በቃ ጭንቅ ድብር ነው የሚለኝ የማስበው አውሮፕላንማ በዚህ ጋር ሲያልፉ ማለት ነው፣ ወይ የዛሬ ሁለት ወር የዛሬ ሶስት ወር እኮ እኔም ሄድባለሁ፣ እኔም ሄጄ በቃ ሀሳቤ ሁሉ እንደዚህ ነው። እና ስለ ልጆቼ ደግሞ ሳነሳላችሁ ማለት ነው ምናልባት እሷ አንድ ልጅ ስላላቻት ለእናቷ ወቅት ሄደች። እኔ ግን ሳስበው ያለኝ ሶስት ልጅ ነው አሁን አይጣለውና ሀሳብ የማይቀይረው እንደነገርኳቸው የሞተ ሰው ብቻ ነው እና ለእናቴ ቢሰጣት ሶስቱ ልጆች እንዴት ታደርጋችኋለች? ይህንን አስቡት። እንዴት ታደርጋችኋለች? በንዴት እሷ ራሱ ራሷን የምታጠፋ እንዴ። ሶስት ልጅ ለአንድ ሰው መስጠት ማለት በጣም ከባድ ነው። እንኳን ለሌላ ሰው ማለት ነው፣ ለእናት ራሱ በጣም ከባድ ነው። በአሁኑ ሰዓት ሰው ከዚህ በኋላ እኔ የትም አልሄድም። ስለዚህ ከዚህ በኋላ ግን ጓደኛዬ ተብዬዋ ማለት ነው የተደረደረ ኑሮዬን ስላፈነቃቀልሽኝ፣ ሀሳቤን ሁሉ ስለሰረቅሽኝ ከዚህ በኋላ ስልኬ ላይ በኢሞም፣ በቴሌግራም፣ በማንኛውም ነገር ስልኬ ላይ እንዳትደውይብኝ። ይሄ ቪዲዮ ላንቺ እና ላንቺ ብቻ ነው። በዛ ላይ ደግሞ የዩቱብ ቻናል አላት ውዶች፣ የዩቱብ ቻናል ስላላት እስኪ ገብታችሁ እዩዋት፣ ምን እንደምትሰራበት ማለት ነው። ስለዚህ እንደዚህ እየመከረች ከትዳራቸው፣ ከቤተሰቦቻቸው፣ ከልጆቻቸው ታፈናቅላለች ማለት ነው። ስለዚህ ፕሮሰሱን ሙሉን እኔ እከፍልልሻለሁ። ዱባይ ውስጥ ቤት አስራ አንድ ክላስ ነው፣ አምስት ክላስ ያለው ቤት ውስጥ ምናምን ላይ በቃ እኔም የለመዱ የለመዱ ሴይጣን ይሻላል ብዬ በሙሉ ተስፋ ይሄን ሰሞን አረብ ሀገር እንደሚሄድ ማስበው ማለት ነው። ስንት ዓመት ስምንት ነው ሰባት ዓመት ሙሉ ኢትዮጵያ ውስጥ ተቀምጬ እስከ ዛሬ ያላሰብኩትን በዚህ ሳምንት ውስጥ እንዴትና እንዴት እንዳሰብኩት ምን አቅም ሳኝ እንደሆነ አላቅ እውነቴን እንምላችሁ እና ውዶች በጓደኛ ተመስርታችሁ ወደ የትም ወደ ወደማይጠቅም ቦታ የምትሄዱ ሁላችሁም ይሄ ቪዲዮ ለእናንተ ይሆናል ማለት ነው። እራሳችሁን ቆም ብላችሁ ማሰብ አለባችሁ፣ ለጥንቃቄያችሁ ማለት ነው። እና እኔ በአሁኑ ሰዓት ራሴ ላይ እንደ ልክ እነዚህ ቀጥ ብዬ ባልቆም ኖሮ ገደር ሰዳኛለች። እኔ ሄጃለሁ፣ በቃ እኔ ሄጃለሁ፣ ባልሄድም ሄጃለሁ፣ እንደነገርኳችሁ ነው። ስለዚህ ጓደኛ ናት ነው ጓደኛ ጥሩም ነው መጥፎም ነው። በቃ የእኔ ጓደኛ እንደዚህ አርገኛል። ባጭሩ፣ ስለዚህ የዩቱብ ቻናል አለ፣ ሰብስክራይብ እያረጋችኋት እናንተ ደግሞ ምን እንደምትሰራበት ተከታተሏት። ይቺ ልጅ ማለት ነው ሰው እወድሻለሁ፣ ጓደኛዬ ነሽ፣ አከብርሻለሁ። ግን ከዚህ በኋላ ግን አረብ ሀገር ሄደሽ ስሪ፣ ተለወጪ። ዝም ብሽን እሺ አትበይ እንዳት፣ በቃ አልፈልግም። አትፈልግ ምን ዝም ብዬሽ እሺ እላችኋለሁ፣ እሺ ስላቻ ይሄዳሉ። አሁን በዚህ እሺ እላችኋለሁ ይሄዳሉ። አይገርምሽም? በቃ እኔ እዚህ ጾሜ ልደር። እኔ እዚህ የገጠር ልጅ ነኝ። አዎ የገጠር ልጅ ነኝ። በገጠርነቴ ደግሞ መቼም ቢሆን መቼም አላፍርም ማለት ነው። ስለዚህ ከዚህ በኋላ ግን ነይ የአረብ አገር ልጆችሽ ለእናትሽ ሰተሽ እንዳትኝ። በቃ በእናንተ ፊት እናንተም አስጠንቅቁልኝ፣ ኮመንት ላይ እናንተም ንገሯት ማለት ነው። ልክ ልኳ ንገሯት። ለምን እንደዚህ ትያታለሽ? በቃ ምናም በሉ። እኔ ትልቅ ሰውን ማሰብ እችል ነበር። ግን ምን እንዳቀምሰችኝ ምን እንዳደረገችኝ ካገኟት በኋላ አላቅም። በቃ ሂጂ። እኔ ፕሮሰስ እኔ ብሩን በቃ እስከ 200 ሺህ ብር ድረስ እኔ እከፍልልሻለሁ ስትለኝ እኔም አጅሪት እሺ በቃ ሄዳለሁ፣ እንችከራለሁ ገና ልጅ ነኝ እሰራለሁ። አልኩላችኋ። አያችኋም ለካ ወደ ሱስም ወደ ሌላ ቦታ ወደ ስደትም በባህርም በየትም ወደ ምናምንም ወደ ምናምን ውስጥ የሚገቡት ለካ ጓደኛ ልክ እንደዚህ እየመከራቸው እንደሆነ ታውቃላችሁ። ግን ስለዚህ ጓደኞቻችሁን እንዳታምኗቸው እንዳታምኗቸው። የምሬኞች እወድሻለሁ ስለምትወጂኝ ሊሆን ይችላል። ነገር ግን የተማሪ ትምሽ እንደዚህ ስላችሁ የእውነት እንዳይመስላችሁ። ኤኔስ ጋደኝ የምወድሽ የማከብርሽ ነሽ። ያው ለቪዲዮ ድምቀት ነው፣ ስለ እውነታው ስነግራችሁ ማለት ነው። ያው አንዳንድ ጊዜ የሆነ ሀሳብ ስታስቡ የሆነ ነገር ጭንቅ ስላችሁ የሆነ ማጣባቢያው ነገር እንትን ሲልባችሁ ግዴታ ስደት እንትመርጣላችሁና ይሄን ሰሙን የማስበው ሁሉ ወደ ስደት ስለሆነብኝ ነው። ሰው ይመቻችሁ። ፈጣሪ ደግሞ እናንተንም ለሀገራችሁ ያብቃችሁ። መታችሁ እንግዲህ ሀገራችሁ ላይ ለመኖር ያብቃችሁ። በዛ ላይ ደግሞ ለሀገራችሁ በሰላም ያብቃችሁ። በዛ ላይ ደግሞ አሁን በባህር ለምትሄዱት በሰላም ያስገባችሁና ሀሳባችሁን ሙሉ ያድርግላችሁ ለማለት እወዳለሁ። ደጅዬ እዳቻ ላቻ